ሰላም ተመልካቾቻችን፣ እንደምን ቆያችሁ? ለዛሬ የህያው ቃላት መቆያችን የብጻት ስዩምን ፍቅር አውቃለው የሚለውን ሙዚቃ መርጠነዋል። ቆንጆ ጊዜ እናሳልፋለን። ለዚህ ደግሞ እንግዳ ጋብዣለሁ። እንግዳዬ ዘላለም ይትባረክ ይባላል። የማህበራዊ ልማት ተመራማሪ ነው። ከእሱ ጋር ቆንጆ ቆይታ እናደርጋለን። አብራችሁን ቆዩ። ዞላ፣ እንኳን ደህና መጣ። እንኳን ሰላም ቆይ እንግዲህ ይህ ሙዚቃ በጣም የሚወራለት የሚነገርለት ሙዚቃ ነው። እንዴት ተረዳኸው ጭብጡን? ሲብት ነግረህ በእርግጥ በኋላ ላይ ዲቴል እያንዳንዱን ለማየት እንሞክራለን፣ ግን ራፍሊ ስናየው በሙዚቃ ውስጥ ቤዚክ የሚባሉ ነገሮችን እናያለን። እነዛም ከማህበራዊ መስተጋብራችን ሰው ከሰው ጋር ሰዋዊ በሆነ መልኩ ባለው የኑሮ ሂደት ውስጥ ሊጠቅሙ የሚችሉ አስተማሪ የሆኑ ነጥቦችን አይተናል። ለምሳሌ ስሜት ብልሃትን፣ ኢሞሽናል ኢንተለጀንስ የሚባሉን ማየት ችለናል፣ እንደ ሚስጥር መጠበቅ ኢቨን በዋነኝነት ደግሞ ሞት ላይ ትኩረት ባደረገ መልኩ ምሞት ሰው ነኝ የሚል አይነት ዝክር ያለው ሀሳብ ነው እና እነዚህን አይነት ጠቃሚ ነገሮች ለማየት ችያለሁ። ፈቅር አውቃለሁ። በዚህ ውስጥ ገጸ ባህሪዋን በደንብ ማየት ይቻላል ብዬ አስባለሁ። ምን አይነት ጉዳት እንደደረሰባት የተጎዳችው ደግሞ በወዳጆቿ ጭምር ነው እና ያንን ለመመለስ የምታደርግበት ጥረት በክፉ በመናገር ሳይሆን ደግ በማድረግ እንደሆነ ያነሰችባቸው ግጥሞች ናቸው እና በዚህ ውስጥ ምንን ማየት እንችላለን? አሁን የመጀመሪያውን አሁን ይህን አንዱን ፓርት እንደ ስንኝ ካየ ነው የምንረዳው ነገር፣ በመጀመሪያ ደረጃ ሚስጥር ጠባቂነትን ነው እሷ ውስጥ የምናየው። ዛሬ ዛሬ ሰው የተዳራጋሩን እንኳን ለጓደኞቹ የሚያማበት የምታማበት አይነት ችግር ውስጥ ነው ያለ፣ ነው ይሄ ማለት፣ አንደበት ላይ መሰጠን ባለመቻል የሚፈጠር ችግር ነው። ያ ሁሉ ነገር ደርሶባት ኢቭን ያበላችው ሰው ያጎረሰችው ሰው ነክሷት እንኳን ክፉ ካፏ እንደማይወጣ ሃንድል እንደምታደርገው ነገሩን ራሷ ላይ ዋጥ አድርጋ ልታሳልፍ የምችልበትን ነገር ነው የምናየው። ሌላ አንዴ እንደምትኖርም ትናገራለች እዚሁ ስኒ ላይ። ይሄ በጣም ክሪቲካል ነገር ነው ሞትን ማስታወስ መቻል። ዛሬ አንዱ ቤዚክ ፕሮብሌም፣ ወዳጅ በወዳጁ ላይ ሰው በሰው ላይ እንደዚህ አይነት ክፋት እና መጨካከን እንዲመጣ ካደረጉ ብዙ ፋክተሮች አሉ። አንዱ ግን እንደምንሞት መርሳት ነው እና እሞታለሁ ብሎ ማሰብ አጠገባችን ላለው ሰው እንድንጠነቀቅ እላይ በሰማይ ላለው አምላክም እንድንፈራ የማድረግ በጎ ጉልበት አለው። ያንንም አይችልናል። ክፋት ካለው ሰው ምን ይበጃል? ነወዳጁ እያበደለው ወበልቶ ገጁ እዚህ ውስጥ በጣም የገጸ ባሪዋን መከዳት ደግሞ ከእጇ የበሉ እንደከዷትና እጇን እንደነከሷት ጭምር ትገልጻለች። በነገራችን ላይ ቁጥር አንድ የዓለም ችግር ሰዎች ተጠቃሚነት መሆን ሲሆን ኦሪጂኑ ደግሞ በአስተሳሰብ አለመብሰል ነው። ሰዎች በአስተሳሰብ ሲበስሉ በእድሜ ያላልኩም በሀሳብ ዓለም ሲበስሉ በአስተሳሰብ ሲበስሉ ከተጠቃሚነት ወደ ጠቃሚነት ሽፍት ያደርጋሉ። አሁን ትልቁ ፕሮብሌም እንደ ሀገር እድሜው አርባ ነው ግን እንደ ህጻን ልጅ ነው የሚያስበው። የአስተሳሰብ ችግር የአስተሳሰብ አለመብሰል ነው እና ሁሉንም ለእኔ ለእኔ ለእኔ ማለት ካርናል መሆን ማለት ነው። ይኸው ዛሬ ዓለምን በእንደዚህ አይነት ሀገራትን በእንደዚህ አይነት ችግር ውስጥ እንድንገባ አድርጎናል ማለት ነው። ይህም እዛው ውስጥ የምናየው ነው የሚሆነው ነገሩ እያገባ ታውቃዋለች እንደ ጎዳት ማ ክፋት እንዳደረሰባት በደንብ ታውቃለች። እና ማስመሰልን ነው የምታወራው፣ ይ ራስን መሆን ና ማስመሰል። እኔ አሁን እንደ ማህበረሰብ ልማት እኛ ምን ብለን እናምናለን? የግለሰብ እድገት የማህበረሰብ እድገት መሰረት ነው። የግለሰብ ለውጥ የማህበረሰብ ለውጥ መሰረት ነው። ስለዚህ አሁንም የምናየው ምንድን ነው ማስመሰልን ራስን መሆን አለመቻል በአፍ እየሳቁ በውስጥ ግን ሌላ መሆን በአፍ እየባረኩ እየመረቁ በውስጥ ግን መርገምን ነው የምናየው ላሞኘኝ ላቄለኝ ብመስልም ገራገር ሚስጥሩ አይጠፋኝም እኔ ሰው ነገር አባይ ለሰአቱ ለዕለቱ ቢዋሽም ይረፍድንደው እንጂ ለእውነት ቀን አይመሽም ትላለች እዚህ ውስጥ እንግዲህ ገጸ ባሪዋ የደረሰችበት ነገር አለ ግን ደግሞ ያንን በክፉ መመለስ አትፈልግም ምላሿ መልካም ነገር በጎ ነገር እንዲሆንም ጭምር ትመኛለች እና በዚህ ውስጥ ምን ማየት እንችላለን? አንደኛ የምናየው ነገር ክፉን በክፉ መመለስ ክፉን የጠላነውን ነገር እንደሚያጠነክረው በነገራችን ላይ ከዚሁ ጋር በተያያዘ እነ ማሀተመ ጋንዲ ኢቨን በኋላ ላይ ማርቲን ሉተር ኪንግ ኢምፕሊመንት ካደረጓቸው ቤዚክ ኮንሴፕቶች አክቹዋሊ ኦሪጂናቸው ቅዱሳን መጽሐፍ ነው። ቤዚክ ኮንሴፕቶች መካከል አንዱ ምንድን ነው የምንጠላውን ከጠላ ነው ይጠነክራል። የምንጠላውን ማድከም የምንችልበት ቤስት ዌይ የምንጠላውን መውደድ ነው። ጥላቻ ጠላትን ያበዛል። ጥላቻ ጠላትን ጠንካራ ያደርጋል። ጠላታችሁን ውደዱ በሚለው አስተምህሮት ውስጥ የመጣ ሀሳብ ነው እና ይህንን እሷ ውስጥ እናያለን። ክፉን በክፉ አለመመለስ፣ አንደኛ ትልቅ ነገር የምናየው ይህንን ነው። ሁለተኛ በዋነኝነት እንደ ቤዚክ የምናየው ደግሞ የሰውን ብልጣብልጥነት ራስ ወዳድነት፣ ክፋት። በክፋት ውስጥ በመጀመሪያ የሚጎዳው ራስ ነው። ስለዚህ ሰው አደገ ሰው ሰለጠነ የሚባለው ሲለሰልስ እና ከሌሎች ጋር ያለውን መስተጋብር ዋጥ አድርጎ ለሌሎች መትረፍ የሚችልበትን አቅም ሲያጎለብት ነው የሚሆነው ማለት ነው። በዚህ ውስጥ ሰብአዊ ባህሪን ማየት አንችልም። በተቃራኒ ደግሞ እሷ እየሰጠች እየመለሰች ያለችው መልካም ነገር ደግሞ አለ፣ ሌላ ርህራሄ፣ ሌላ በጎነት፣ ሌላ ሆደ ሰፊነት። በነገራችን ላይ ይሄው ነው። ይሄ ኢሞሽናል ኢንቴሊጀንስ የሚባለው ይሄ ነው። ሰው ከእንስሳት የሚለይበትም አንዱ ቤዚክ ነገር፣ ወደኛ የመጣው ነገር ብዙ ህመም የሚፈጥርብን ቢሆንም እንኳን ዋጥ አድርጎ ነገሮችን ለማሳለፍ ወይም ዋጥ አድርጎ በበጎ ነገሮችን ትርጉም ለመስጠት መሞከር የስሜት ብልህነት የምንለው ሀሳብ ይሄ ነው። ይህንን ነው እሷ ላይ የምናየው። ይሄ ሌላ ልህቀት ነው። በነገራችን ላይ በስብና እድገት ውስጥ ያስታሰብ እድገት መለኪያውም የስሜትን ማስተዳደር የመቻል ልዕልና ነው። ግጭት የሚፈታው በይቅርታ ነው። ይቅርታን በመቀበልና ይቅርታ በማድረግ መቻል ውስጥ ነው። በጊዜው ያልተፈታ ግጭት ግን፣ ይቅርታ ያልነካው ግጭት ቂምን ይወልዳል። ቂም በቂምነቱ ደረጃ መፈታት ካልቻለ አሁንም ወደ በቀል ያድጋል። በቀል የአምላክ ስራ ነው። ሰው በቀል ማሰብ ሲጀምር በአምላክ ስራ ራሱን እያስቀመጠ ኢንተርፌር እያደረገ ነው፣ ጣልቃ እየገባ ነው ማለት ነው። ይሄ አብኖርማል ነው። በቀልን ብቻውን ስናየው ግን የጋለ ድንጋይ አንስቶ የሚጠሉትን ወይም ቂም የያዙትን የያዙበትን ወይም የጠሉትን ሰው ለመምታት በጋለ ድንጋይ ለመወርወር እንደማሰብ ነው። በድንጋዩ መጀመሪያ የሚቃጠለው ማን ነው? ድንጋዩ የሚያርፍበት ሰው አይደለም። ድንጋዩን የጋለውን ድንጋይ የያዘው ሰው ነው። እና በቀል አደገኛ ነው። በነገራችን ላይ የአእምሮ እድገት ጸር ነው። ትኩረት ማድረግን፣ ችግርን መፍታትን፣ ኢቨን ማስታወስ መቻልን ልክ አሲድ፣ አሲድ ሊይዘው በማይችለው እቃ ላይ ስናስቀምጠው አሲዱ አሲድ እቃውን ሊበላው እንደሚችለው ሁሉ የአእምሮ ጸር ነው፣ እና በመጀመሪያ ደረጃ የሚያጠቀው የሚጎዳው ግለሰቡን ነው። እሷ ግን እንደ ገጸ ባህሪ ይህን አላደረገችው፣ ለአምላክ ሰጥተዋለች ጉዳዩን። በእርግጥም እኔ ነኝ የምበቀለው ይላል፣ ፍርድን ለኔስጡኝ ይላል። ፈራጅ እሱ ነው፣ ዳኛ እሱ ነው። ያንን ነገር ነው እሷ ላይ የምናየው። ሌላ የስሜት ብልህነትን ነው አሁንም እሷ ላይ የምናየው ማለት ነው። ሙዚቃ ይቀጥልና ስለ ዘንድሮ ወዳጆች ደግሞ በደንብ ይዘረዝራል። የዘንድሮ ወዳጅ በጥርሱ ሰው አጥቂ፣ ተንኮል ስለሰራ እርሱ ብቻ አዋቂ ማበል ከንቱነቱን እስኪገለጥለት ዋሾ እስኪገባው ነው የምበለጥለት ለጊዜው ቢዛበት ደርሶ ቢመጻደቅ አንድ ቀን እውነት ስር መች ይቀራል መውደቅ። ስለ እውነት ታላቅነት ውሸት የሆነ ሰዓት ላይ እንደሚያበቃ ደግሞ ስለ ሰው ልጆች ደግሞ በወዳጅነት ውስጥ ስላለ ክፋት ደግሞ በደንብ አንስታለች። በጣም እንደ አሁን ኦቴሎን ታሪክ ማየት እንችላለን። እያጉ እንዴት ያደረገውን ነገር ዲዚዲሙን እንድትሞት በተንኮል በክፋት ያደረገውን ነገር ማየት እንችላለን። በእርግጥም ክፋት ያልሰለጠነ ሰው መገለጫ ነው። ክፋት መጀመሪያ የሚጎዳው የከፋውን ሰው ነው። በጣም አለመሰልጠን ነው። ዘመናዊ ያለመሆን ነው። እና ሞር ክፋት የሚያዘው ኢቭሊሽ ከሆነ ምንጩ የጨለማ ነው። በነገራችን ላይ ሰው ከጨለማ ጋር ህብረት ወደ ማድረግ ከውሸት ሀሳብ ጋር፣ ከጥፋት ሀሳብ ጋር፣ ከስርቆት ሀሳብ ጋር ህብረት ማድረግ ሲጀምር እንደዚህ አይነት ክፉነት ከውስጡ ሊፈልቅ በሚችል መልኩ ይቆራኘዋል ማለት ነው። እና ያንን ነው የምናየው አሁን ዛሬ ላይ። ጥቅም ተኮር ሰዎች ሲሆኑ ነው ክፉ የሚሆኑት። ጊዜያዊ ነገር ላይ ትኩረት ሲያደርጉ ስሜት መር ሲሆኑ ሰዎች ክፋት እንደ ባህሪ ይጠናወታቸዋል ማለት ነው። በፍቅር መጫታ መስሎ ጠቢብነት። በነገራችን ላይ ሰዎች ራሳቸውን የማያከብሩ ከሆነ ነው ሌሎችን የማያከብሩት። ሰዎች ለራሳቸው የማይታመኑ ከሆነ እንዴት ብለው ሌላ ሰው ይታመኑ ይችላሉ? አሁን ፕሮብሌሙ እሱ ላይ ነው። እንደው በተቻለ መልኩ በራስ መተማመን ሌሎችን ከመተማመን ይልቅ የተሻለ ነው። ሌላው አደገኛ ነገር ከሷም የተረዳ ነው ነገር ኤክስፔክቴሽን ክራይሲስ ነው። መጠበቅ መጠበቅ አደገኛ ነው። ከሰው ከመጠበቅ ይልቅ የሚጠበቅብን ሰዎች እንደሆን ለራሳችን በመንገድ ውስጥ ራሳችንን ማስነሳት የተሻለ ነው ብዬ አስባለሁ። መጠበቅ በሌላ መልኩ ሌሎች ያደርጉልኛል፣ ሌሎች ይሆኑልኛል፣ ከሌሎች ይቀበላለሁ፣ ከሌሎች ይሰጠኛል የሚል እንድምታ ያለው ትርጓሜ አለው። እሱ አደገኛ ነው። የጠበቅነው ነገር ሲቀር አብሮ የልብ መሰበር፣ የልብ መዛር ይፈጠራል። በስሜት ደረጃ መጎዳት አሉ። ከዚህ አንጻር መጠበቅ ማቆም እንዳለብን እና እኛ የሚጠበቅብንን ማድረግ፣ መስጠት፣ መሆን እንዳለብን በአጽኖት ከስንኞቿ ውስጥ መረዳት እንችላለን ማለት ነው። በዝች ምድር እንደ ሰው ኖሬ ሞቴ ላይ ምን አናገረኝ የክፉ ነገር ሞትን መርሳት ሕያው ከሆነው ነገር ይልቅ ወቅታዊ ሆነው ሲዝናል የሆነው ሁኔታዊ ጋር የተያያዘውን ነገር ላይ ትኩረት ስሜታዊ ነገር ልክ ላይክ ጤዛ ማለት ነው። ታይቶ የሚጠፋው ነገር ላይ ትኩረት እንድናደረግ ያደርገናል። አንደኛ የተሰጠንን መስጠት እንዳለብን ሞትን በማስታወስ ውስጥ በሁለተኛ ደረጃ ሞትን ማስታወስ አምላክን ለማክበር እንደዚሁም ለመታመን፣ እሷም ስንኛ ውስጥ አይተመዋል። ለመታመን የፍቅር ሰው ለመሆን ያለንን ለመስጠት ለሌሎች ለመኖር ላይክ ጨው ብርሃን ለመሆን ማለት ነው የሚያስችል ተነሳሽነትን በውስጣችን መፍጠር ይችላል። ከሁሉ በላይ ግን አብረውን ያሉትን ሰዎች ማክበር የምንችልበትን እድል ይፈጥራል። ሌላ ህይወትን ኢንጆይ ማድረግ እውነት አጭር ነው ላይፍ ምራቂ ራሱትን ትን ብሎ ይልሞ ትችላለህ ማን ያቀል እና ህይወትን ለማጣጣም ህያው የሆነ ነገር ኢምፓክት አድርጎ አሻራችንን አስቀምጦ ለማለፍ ሁሉ በጎ አስተዋጽኦ አለው እና እንሞታለን በሚለው መልእክት ተመልካቾችን ሀሳቤን ማካፈል እወዳለሁ። በጣም ጥሩ ዘላለም ቆንጆ ሀሳብ ነው ያጋራን። ስለሰጠህን ስላዋጣ ሀሳብ በጣም ነው ማመሰግነው። እኔም አመሰግናለሁ። ተመልካቾቻችን ቆንጆ ጊዜ የነበረን እንዳተረፋችሁበት ተስፋ አድርጋለሁ። ደግሞ ሳምንት በሌላ ሙዚቃ ከሌላ እንግዳ ጋር እንገናኛለን። መልካም ጊዜ ይሆንላችሁ።